ወይል እንግዲህ እድሉን ስለሰጣችሁኝ አመሰግናለሁ። ያው እንግዲህ በአንድ ላይ ብዙ ሀሳቦችን አቀርባለሁ ዛሬ ምክንያቱም በተለያየ ቪዲዮ መስራት ማልችልበት ታይም ላይ ነኝ፣ ቢዚ ነኝ። ዛሬ ግን ደግሞ አንዳንድ ሀሳቦችን ስላየው ስለሰማሁ፣ ስለ እነሱ ደግሞ ካላነበነብኩ አይሆንልኝም፣ መልካም ቀንም አይሆንልኝም። ብቻ ግን በጣም እኮ ነው የሚገርመው አንዳንዴ ባይዘወይ ማለት ነው ሰው ማለት ክፉ ነው ሰው ማለት የሆነ ወደ አመዘነው ሚዛን የሚገለባበጥ ፍጡር ሆኖ እንዲሁም ደግሞ በአንዱ ሲፈርድና ሰውን ሲገል ሲያነሳ የማይታወቅ ፍጥረት ነው። ግን ደግሞ እግዚአብሔር ይመስገን መግደልም ማዳን የሚችለው አንድ አምላክ ብቻ ነው። ስለዚህ እናንተ ሞቱ ስላላችኋቸው አይሞቱም። ዳኑ ስላላችሁ አይድኑም። ገባችሁ አይደለ? ሶ ምልላችሁ ፈልጋለሁ መሰላችሁ? አብርሽንም ሩታን ሙተዋል እያላችሁ ያላችሁ ለናንተ ያድርገው አልላችሁ። ምክንያቱም ብትረቡም ባትረቡም የሚፈልጋችሁ ቤተሰብ ስላለ ማለት ነው። የእናንተ መሞት የሚሰብራቸው እናት አባቶች፣ የት ወንድሞች ስለሚኖራችሁ ማለት ነው። እናንተ ባትረቡም ግን ሚፈልጋችሁ ሰው አለ። ስለዚህ ለናንተ ያድርገው አልላችሁም በጭራሽ ማለት ነው። ግን ፈጣሪ አምላክ ልቦና ይስጣችሁ። ሌላ ምንም ልል አልችልም። አብርሽና ሩታ የከናንተ መጣው ከማዕዳችሁ ያነሱባቸው የጎረሱባችው ነገር የለም፣ እንዲሁም እናንተን የተናገሯችሁ ምንም አይነት ነገር የለም። አጽያትም ሰሩ ጽድቅም ሰሩ ለራሳቸው ነው የሚሰሩት። ገባችሁ። እናንተን ወደ አጽያት ነው አላሏችሁ ወይ ደግሞ ወደ በደል ነው ሰዳችሁ አላሏችሁ። ማየት አለማየት መብታችሁ ነው። ግን እኛ እያየን እንደዚህ እንደዚህ ሆነን፣ አንቺ ራስሽ መርጠሽ ማየት ያለማየት የራስሽ ፍላጎት ነው። ገባችሁ። የምታዩትን ነገር የማየት የማይታዩትን ነገር አለማየት የእናንተ መልክ ነው የእናንተ ስልክ ነው የእናንተ ሁሉ ነገር የእናንተ ነው። ስለዚህ ብዙ ልናገር አታድርጉኝ፣ ከተናገርኩ ብዙ ነገር ልናገር ስለምንችል ማለት ነው። አብርሽ ሩታን ፈታት፣ ሩታ አብርሽን ፈታችሁ፣ ምን አገባችሁ? አብርሽ ሩታን ወደደ፣ ሩታን ጠላ፣ ሌላ ሴት ወደደ፣ ምን አገባችሁ? ሕይወቱ የሚኖረው እሱ ነው፣ የፈለገውን የመውደድ የመጥላት መብት አለው። ገባችሁ? ሲቀጥል እሱና ሩታና አብርሽ መቼም አይለያዩም። ታውቃላችሁ፣ ስራ ነው እየሰሩ ያሉት። ገባችሁ? ሰው አርፋችሁ ተቀመጡ። የሰው ልጅ ምንም ቢበድል ምንም ቢያጠፋ እንኳን ሞትን ያክል ነገር ትመኛላችሁ ብዬ አንድ ቀን አስቡ። ያላቅ ግን እናንተ በጣም ክፉ ናችሁ። ሁላችሁ አደለም፣ እያየን ያለውን ነው እያልኳችሁ ያለሁት። በጣም ክፉ ናችሁ። እግዚአብሔርን በጣም ማለት ነው ያን ክፉ ናችሁ። ናሁን አሁን በጣም ብዙ ሰዎች እንደዛ ሞተዋል ብለ ፖስተው አደለም፣ ግን ላይክ የሚያደርጉት ያው ስለሆኑ ማለት ነው። አንድ ፖስተ ፖስቶ አምሳ ሰው ላይክ ካደረገ አምሳዎቻችሁ ሁሉ ክፉ ሰዎች ናችሁ። ገባችሁ ያንን ልትረዱ እፈልጋለሁ። ሲቀጥል ደግሞ እንግዲህ ትናንት ሸር በተደረገው መልኩ ብሩኬ የሆነ እንደዚህ የማስቆ ምልክትና የንደት ምልክት አድርጎ ይህና የዝምታ እንደ ድንክስ አድርጎ ሸር አድርጓል። አቶ ዳኒ ደግሞ ምን አለ፣ ሶሲ በማያገባሽ አትግቢ፣ ሀይሚን ለማቀሳሰር አትሞክሪ፣ ምንም ስታደርግ አላይሻትም ብሎ የንደት ምልክት አድርጓል። አይ ቲንክ እዚህ ጋር ትክክል ነህ፣ ያው ያልከው ነገር ልክ ነው ቢሆንም ግን ሀይሚ ሀይሚ የሚለውን ስም እንድታቆም እፈልጋለሁ። ግን እዚህ ጋር ያልከው ለመቀሳሰብ መሞከሯ ምናምን እንዳላደረገች እናውቃለን። ቴንኪዩ ያው ቴንኪዩ ለበል ብዬ ነው አናደኛ ያለ እውነት ለመናገር ግን እዚህ ጋር እውነት ስለተናገርክ መደበቅ አልፈልግም። ከዛ ደግሞ ሀይሚ ምናለች? ሌላ የምትይው የለሽም ጅል፣ ምን ትመስላለች ብላለች። ከዛ ደግሞ ምናለች? ሶሲ ሀይሚ አለች፣ ከሰማሽ ስሜኝ፣ ከዳኒ ህይወት እንድትወጭ ፈልጋለሁ ብላለች። መች ከዳኒ ህይወት ገባች? አንቺ ደግሞ ዞ ሻትን ጦንጦኝ ሲሰድቡ ሰደውኝ ትያለሽ። እዛ ደግሞ ስድቡ ቁንጅና የለቀቀብኝ ትያለሽ። እንደውም እንደሚሻልሽ ሶስ ሲግነረ የልብ ግዢ እንዴ? ምን አደረገችው ዳኒን? ከም እሱ ነው እኮ ሄደባት ያለው እሱ ነው እኮ ተንጦሎጦሎ ያለ እንጂ ሀይሚ ምንም አላለችም። ወደ መጥፎ ነገር ባሏ ወደ መጥፎ እንዲሄድ ስላልፈለገች እንዴ እንዴ ብላ ካጋነነች ሀይሚ፣ ብሩክ ምን ሊያደርግ እንደሚችል ስለምታውቅ ቢያንስ እሷ ወደ ዳኒ ለመወገን ብላ እና ደግሞ እናንተ እንዲሰሩ ፈልጋ እንጂ ሌላ ነገር ምንም ማሰብ አይደለም፣ እንዲታወቅ እፈልጋለሁ። ከዛ መቀጠል፣ ሀይሚ እንግዲህ እዚህ ጋር ሪፖስት ካደረገችው ነው የመጀመሪያው ማለት ነው። ውፍራሃል፣ ከስተሃል እያላችሁ ኮምፕሌን የምታቀርቡ ሰዎች ግን በማታ ያልታወቀ ሀይሎች አፍ ነው ቢወስዷችሁ የለውበትም ብላ ነው እንግዲህ ሸላ ያደረገች ማለት እንግዲህ፣ እንደምታውቁት ነው ባለፈው ቀጭጫ ሀይሚ ቀጭጫለች፣ ወይኔ ጉዴ ምንና ነው ፍቅር ይዟታ። ከዛ ደግሞ ወፈር ስትል ወይኔ ጉዴ ሀይሚ ያረገዘች ብሩክ ገቡ ነገር ተፈጥሯል ምናምን። ጠ ውይ እዚጋ እንግዲህ መልስ ተሰጧቸዋል። አርፋቸው ቁጭ በሉ። ያልታወቀ ሀይል ያልታወቀ ሰው ማጅራታችሁን ሊላችሁ ይችላሉ። ለምን በምላሳቸው ምክንያት ማለት ነው ከማያገባችሁ ጥልቅ ጥልቅ እንደዚ እንድርጎ ዝም ባትበሉ ይ ነው እንደዛ አለች ማለት ከዛ ደግሞ ስቶሪ ያደረገችው ነገር ግን በጣም አስቆኛል እንደውም በቀደምለት ነው መሰለኝ የሆነ ካራክተር እንትን ሲል ሰምቸዋለሁ ማለት ምን አለመሰላችሁ የሆነ ጓደኛው ጋር እያወራ ነው ና እንትን ሁኜ አህያ ሁኜ ሁሉ ሰው ከሚወደኝ አንበሳ ሁኜ ሁሉ ሰው የጥላኝ ሲል ሰምቸዋለሁ ና ሀይሚ ደግሞ ዛሬ ስቶሪ ፖስት ያደረገችው የተጻፈችውን እዩ፣ አንበሳ ሁነክ ሁሉም ሰው ቢጠላክ ይሻላል አህያ ሁነክ ሁሉም ሰው ከሚወድክ፣ ብላላችኋለች። አይ ነው ምን እያለቻችሁ ነው ባጭሩ? ማለት ነው ያው እንግዲህ መተርጎም ባትችሉ እኔ እተረጉምላችኋለሁ። የገባው ሱቅ ካለ ገብቶታል። ብዙ ጊዜ ሀይሚን ለመመለስ የፈለገችው ምንድን ነው እየሰራች ብንጠላት ይሻላል ሳትሰራ ከምንወዳት ማለት ነው። የሰው ልጅ ሲወድ ከነ ምናምኑ ነው ይባላል። ይህ በደንብ አድርጋችሁ ወቁ ለመሰላችሁ። ሰሞኑ ኮሜንቱ በተለይ የትናንቱ ሀይሚን ስጠላት ሀይሚን ስጠላት ስታስጠላ መንቀራ አረባክሽ። በኋላ እንግዲህ ብሩኬና ሀይሚን ሲመጡ፣ ጨረቄ፣ የኔ እናት፣ የኔ ቅመም፣ የኔ ቆንጆ እንደ ምንድን ነው የምትከራበቱት? ከዚህ በፊት ሀይሚዬ የኔ ቆንጆ ምናምን ስትሉ ር በነበረ አፋችሁ ዛሬ ስጠላት ች የመንቀራ ምናምን ምን እንደ ምን የሚያጽፉት ነገር አለ። ሰው ምንድን ነው የሀገሬ ሰው ምን ይላል? ከወደዳች ከወደዱት ሳይጣንም ሰው ነው ይላል ምናምን ምናምን። ኮሜንታችሁ ሁሉ እንድ ነው እና እኔ እየሳኩ ነበር ትናንት ማታ ራሱ። ወይ ኔ ያልኩኝ ማለት ነው። ስለዚህ ምን አለች መሰላችሁ፣ ሰውን ስትወዱ እስከ ምናምን ሆኖ ስትወዷት ከነበረ ስትወዷት ከነበረ አሁንም ስትሰራ ኦኬ በቃ አልተናዱ ትችላላችሁ። ስራቸው ልክ አይደለም አይነው ልክ አይደለም እኔ የምስማማለሁ። ግን ይህ ከመሳደብ ውጪ ከምን ውጭ እንደዚህ እንደዚህ አታደርጊ እያሉ የሚመክሩ ብዙ ሰዎች እንዳለ አውቃለሁ። ግን በጣም ብዙ ግን እንደውም ትናንት ሰላም ነው ትናንት ሰላም ነው በቀደም ብሩኬ ቤት በተለቀቀው ቪዲዮ እኮ በስመአብ በዛ ምክንያት ነው እንግዲህ እየሰራሁ ብጠሉኝ ምንም ችግር የለውም ሳልሰራ ከምትወዱኝ የሚል መልስ ነው እዚጋ የተሰጣቸው። ገባቸው እየሰራ የሰው ልጅ የሚሰራ ሰው ይሳሳታል፣ በነገራችሁ ላይ ማለት ነው። አንዳንዴ ጥሩ አይዲያ ነው ብላችሁ ያሰባችሁት መጥፎ አይዲያ ሊሆን ይችላል። ይህን ጥሩ ድርጊት ብላችሁ ያሰባችሁ መጥፎ ሊሆን ይችላል። መጥፎ ነው ያላችሁ ጥሩ ሊሆን ይችላል። ብቻ የማይሰራ ሰው አይሳሳት ምን ጊዜም ቢሆን ስላልሞከረ እንዴት ብሎ ይሳሳታል? የሚሰራ ሰው ይሳሳታል። የሚሰራ ሰው ጥሩም መጥፎም ሊያጋጥመው ይችላል። ሊወገስም ሊወደስም፣ ሊሰደብም፣ ሊረገጥም ይችላል። እሱም በደንብ አድርገው አውቀው ነው የሚሰሩት። ሶ እንግዲህ ምን ልላችሁ ነው በቃ አህያ አትሆኑ ነው ያለችው። ሀይሚ ማለት ነው በአጠቃላይ በቃ አንበሳ ሆኑ። አንበሳ ሆናችሁ፣ ማንም ቢጠላችሁ፣ ማንም ቢወዳችሁ ምንም ችግር የለው። ምክንያቱም ሁሌ ማሸናፊ ስለምትሆኑ ማለት ነው። አህያ ሆናችሁ ግን ማንም ወደዳችሁ ሰራችሁ ለምንም ነገር አትጠቅም ማለቷ ነው። ገባችሁ? ስለዚህ ያን ነገር በደንብ አድርጋችሁ ጭንቅላታችሁን ማሰራት አለባችሁ ማለት ነው። እንግዲህ ሰምሬ ደግሞ በድጋሚ አሁንም ይህንን ባለፈውን ፖስት አድርጋለች። ዛሬም ደግሞ ደገመችው። ዝምታም ድምፅ አለው፣ ነገር ግን የሚረዳው ነብስ ይፈልጋል ብላለች ማለት ነው። ያው ዝም ስንል እንደ ከፋን የሚረዳን ሰው የሆነ ነገር እንደፈለግን የሚረዳ ሰው ካለ ከማውራት ይልቅ ዝምታችን ትክክለኛ መልስ ነው። ትክክለኛም ደግሞ ንግግር ነው። ትክክለኛም ቃል ነው። ግን ምንድን ነው የሚረዳችሁ ሰው ሲኖር ነው። አንዳንድ ሰዎች ሊረዱን የሚችሉት ከስንት አንዱች ናቸው። ዝም ስንል ለምሳሌ ሰው አውራ ከነበረ ጸጥ ካልኩኝ ውይ የሆነ ነገር ሆናለች ብሎ ምንነሽ ነው ምናም ብሎ የሚጠጋኝ የሚጠይቀኝ የሚመረምረኝ ሰው ዝምታዬ ለምን እንደሆነ የሚረዳኝ ሰው ያስፈልጋል እንጂ ዝም ብሎ የተገኘ ሰው ይረዳናል ማለት አይደለም። ዝም ስንል ምን አባቷን እስከ እኔ ጋ ለማውራት ፈልጋ ነው እንደዚህ ተለጠጠች እኮ እሷማ። እንደዚህ ምንም እኮ የላችሁ ምንም ያገኛችሁት የተለወጣችሁ ነገር የለም። እንደዚህ እንደዚህ እኮ አግኝታ ነው እንዲሁና እኮ ነው ምናም ምናም ብሎ ሌላ ቡጨቃ የሚጀምርባችሁ ሰው ሳይሆን፣ ግን ዝም ስትል ወይኔ የሆነ ነገርማ ሆና ነው እንዲሷ እንደዚህ ዝም አትልም ምናም ብሎ የሚረዳችሁ ሰው ያስፈልጋል። ዝምሪ ትክክል ነሽ። እና የሚረዳችሁ ሰው ይስጣችሁ። ሌላ ምንም ልላችሁ አልችልም። አንዳንዴ ከማውራት ይልቅ በዝምታ መልስ የሚሰጡ ብዙ ሰዎች ናቸው ማለት፣ ብዙዎቻችን በጣም ሲከፋን በቃ፣ እንዴት ነው የማውራት ፓወሩ ሳይኖረው ሲቀር ዝም እንላለን። ያን ዝምታችን ስ ማን ነው የሚረዳን? ያን ዝምታ የሚረዳችሁ ሰው አለ ወይ ነው ማለት። አንዳንዴ ተናግራችሁ ማስረዳት የምትችሉ ሰዎች ጥሩ ነው፣ ምክንያቱም ይሄ የሆነ ከውስጣችሁ የምታምቁት ነገር አይኖርም፣ ውስጣችሁ እንዲረበሽ አያደርግም። በቃ፣ ተናግራችሁ ይወጣላችኋል። እንደዚህ እግዚአብሔርን ዝም በሉ አላላችሁም። በነገራችሁ ላይ እንዴት ነው መናገሩ ዋጋ አለው። የምሬን ነው የምላችሁ። ግን ማን ነው ያ ሰው? የምትነግሩት ሰው ማን ነው? ለማን ነው የምትነግሩት? ያገኛችሁ እሷ አትናገሩ። የምሬ ነው። ከእናታችሁ ልጅ ራሱ ሁለት አይነት ሰዎች አሉ። አንዷ ዝም ብላችሁ ነግራችኋት አይ እንግዲህ ብላ ወደው የምትረሳ እህት ልትኖራችሁ ትችላለች። አንዷ ደግሞ ነግራችኋት እዚያው የመፍትሄ የምትሰጣችሁ ትኖር ትችላለች። ስለዚህ ለተገኘ ሰው አይነገርም። ለራሳችሁ ለራሳችን የምንናገረውም ሊኖር ይችላል። ከፈጣሪ ጋር የምናወራውም ሊሆን ይችላል። ብቻ በተቻላችሁ ማውራት ካለባችሁ አውሩ፣ እንዲሁም ደግሞ ዝም ማለት ካለባችሁም ዝም በሉ። ግን አንዳንዴ ማውራት ጥሩ ነው። የምሬን ነው የምላችሁ፣ ከውስጣችሁ ብዙ ቁስሎች ይወጣሉ እና በአጠቃላይ የምልላችሁ ነው ክፉ ሰው አትሁኑ። ሀይሚን ዘቅዝቃችሁ በቃ ምን ልበላችሁ፣ የማይሆን የሙዚቃችሁ ክፋት ምንም ምንም የምታግዷት ነገር የለም መልሳላችሁ፣ አለች እንግዲህ። ይቅርታ አድርጉልኝ አህያ ናችሁ ማለት ባልችልም፣ ግን ያው እንደዛ ነው። እንግዲህ ጽሁፉን ነው እያያችሁት ያላችሁት። እኔ ምን ማታለት አልችልም። ተው ተው ተመከሩ ተመከሩ። ከማገባን ገብተ እንደዚህ እየየው ማለቱን እንተው፣ እየየው ማለቱን እንተው። ብዙ ልጆች ቪዲዮ እያየው አይደለም እየገባው እያየው አይደለም እያመመኝ ነው ምናምን እያላችሁ ያላችሁ አላችሁ። እናንተ በጣም መልካም ሰዎች ናቸው። ምክንያቱም አይታችሁ መጥፎ ነገር ከመናገር እናንተም ከመታመም ይህ ምርጥ ነገር ነው። ግን እያዩ ከመሳደብ ይሰውረን፣ አሜን በሉ። እንዳው በደፈናው ሙናን ይዛየነሽ አለ ዘፋኙ። እና በደፈነው ምርጥ ምርጥ ሰዎች አላችሁ አላችሁና፣ የኔ ወንዶች በጣም ወዳችኋለሁ፣ አከብራችኋለሁ። ትልቅ ክብር አለ ለእናንተ። እውነቴን ነው ምላችሁ፣ ለሰው የምትጨነቁ ሰዎች፣ መልካም ነገር የምታደርጉ ሰዎች፣ እኔ ከእናንተ ጋር የማውራት አቅሙ የለኝም። የእውነቴን ነው ማለት እፈራለሁ። እንደዚህ መልካም ሰዎችን በጣም ሳይ ታድለው እላለሁ፣ እቀናለሁ። እና መልካም ለማድረግ ያብቃን። እንዲሁም ደግሞ ልጆቻችን በሰላም ፋፈሽ ብለው እንዲመጡ ያደርግልን። ክፉ ሰዎች ደግሞ ወደ መልካም ልቦናችሁ ተቀየሩ። ሙተዋ ልማ ትበሉ አትዘቅዘቋቸውም፣ ጥሩ አይደለም። ወንጀል አትሰብስቡ፣ ወንጀለኞች እናውቃሉ። ምንጊዜም ቢሆን እዚህ ዓለም ላይ ያለን ሰዎች ግን ከወንጀል ላይ ወንጀል መሰብሰቡ ጥሩ አይደለም። እስኪ ወደ መልካም ነገር እንሄድ። ራሳችሁን ቆም ብላችሁ አዳምጡ። እኔ የት ነኝ? እኔ ማን ነኝ? እኔ ምንድን ነኝ? ብላችሁ ከዛ በኋላ እነሱንም ለመዘግዘግ ሙተዋልም ለማለት ምንም ለማለት ይበቃችኋል ትደርሳላችሁ። እና የሆነ ኮሜንት ያላየሁ መስሏችሁ ብዙዎቻችሁ ሸር እያደረጋችሁልኝ ነበር፣ የንወዶች አይቼዋለሁ። ትናንትም ተናግሬያለሁ። ና በሚለው ቲዩብ ቻናል ማለት ነው። ግን ያን ቃል መጠቀም ስላልፈለግኩ ነው። የሆነ ኮሜንት አለ። ቃሉ መጠቀም አልፈልግም። ያልኳችሁ ያንን ነው። ሀይሚት ገደል የሚለውን ማለት ነው። እንግዲህ እዚህ ጋር እንደዚህ ብዬ እንዳወራ ከፈለጋችሁ ግን ይህን ቃልን የመጠቀም አልፈልግም። ሲቀጥል ደግሞ እንደዚህ ያላችሁ ሰዎች ከሳይጣን በምንም አትሻሉም። ሳይጣ እንደውም ይሻላል። ሳይጣ ነው ተብሎ እንትን ያለ ነው። እና እናንተ ሰዎች ግን አላቅም ምልል እንደምችል እንዴት ኢንኮሜንት ልጽፉት እንደቻላችሁ አላቅ። እናንተ ሴት ናችሁ፣ በሴት ላይ እንደዚህ ረበስ ሴትነቱን ተውትና የሆነ በቃ እንዴት ነው በማያገባን ግብት እንደዛ ለምን ልንል እንችላለን? ለምን እንደዚህ ክፉ ሰው ሆኖናለን? አረብ እናታችሁ እንደው በፈጠራችሁ፣ በበቃ በምን ልበላችሁ፣ በምታምኑት ሁሉ ልለምናችሁ እንዴ ይህንን እስክትባል ወይ ደግሞ እንድትባል የሚያስደርግ ምንም ነገር አላደረገችም ባችሁ አርፋችሁ ተቀመጡ እንድትዘቀዘቅ የሚያደርግ ይህን ያክል ስድብ እንዲወርድባት የሚያደርግ ምንም ነገር አላደረገችም ስለዚህ አርፋችሁ ተቀመጡ ምንም የተናገረችው መጥፎ ነገርም የለም ትናንት ተናግራለች እኔ ከዳኔ ጋር ምንም ነገር የለኝም በቃ ብሩኬ ያልሆነ ነገር ተናገረ። አንቺም ያልሆነ በቃ፣ አይ ምንድነው ብሩኬ፣ ምንም አይነት ወደ ወንጀል እንዲገባባት አልፈለገችም። ዳኒ እንዳያችሁ ደግሞ ወደ ወንጀል ያስገባው ነው የፈለገው። ቢያንስ እሱ መያዝ የፈለገች ወደ እሱ ሁና፣ ወደ ዳኒ። ከዛ ብሩኬ ወደ መጥፎ ነገር እንዳይሄድ ነው የፈለገችው ብቻ። ምን መናገር እንዳለብኝ አላቅም፣ ግን ከወንጀላችሁ እንድትቆጠው ፈልጋለሁ ልላችሁ ነው ማለት ነው። በቃ ስርአት እንያዝ፣ ሁላችንም ስርአት እንያዝ። የሆነ አይምሮ የተሰጠ ለማገናዘብ ነው። ገባችሁ? እናትዘቀዘቃላችሁ አባት ትዘቀዝቃላችሁ፣ እህት ወንድም ትዘቀዝቃላችሁ፣ ሞቱ ትላላችሁ። ብቻ እንዴት ነው አንዳንዴ አይምሮ የላቸውም፣ እንዲ ብዬ አስባለሁ። አይምሮ የተሰጠ ልናገናዝብበት ነው፣ ቆም ብለህ ልናይ ነው። ትናንት ያሳቀችኝን ልጅ ልንገራቸው። እግዚአብሔርን ደብሮኝ ነበር፣ እንደዚህ ስክሮል ሳደርግ ነው ያገኘኋት። እና ምን ስትል ሰማሁት? ወዲያውኑ ስክሮል የሚያደርገኳት የብሩኬ እናት ምንድን ነው የብሩኬ ደጋፊዎች ቂጠ ዘንባጣ ነን የሀይሚ ደጋፊዎች ግን አለች። የሆነ ምንድን ነው ይሄ ቀጫጫ ቀጫጫ ናቸው ብላለች። ና የብሩኬ ደጋፊዎች ትልልቅ ናቸው፣ ለምን ትላላቸው ምናምን ያለችው ና እዚህ ጋ አንድ ነገር ልደግፍሽ ይፈልጋሉ። ምንድን ነው ትልልቅ ሰው ሆነ ትንንሽ ሰው፣ ሁላችንም ትንንሽ የሆነንም ነገ ትልልቅ ሰዎች እንሆናለን፣ ነገ ሽማግሌዎች እንሆናለን። ገባሽ አደል? ኖርማል ነው ማለት የሀይሚ ደጋፊዎች ትልልቅ ሰዎችም ሆኑ የሀይሚም ቀጫጫ ቀጫጫ መሆኑ ትንንሽ መሆኑ ምንም እንት የሚለን ነገር የለም። ዋናው ምንድን ነው? ፍቅር ስጡ፣ እርስ በርስ አትብላሉ። እንደዚህ ልጆቹን ሀይሚንም ብሩኬንም የየግላችሁ አድርጋችሁ እንትን አትበሉ። ብትችሉ አንድ ሁኑ። ካልቻላችሁ ግን የሀይሚ ደጋፊን የብላችሁ ብሩኬን ማንቋሸሽ፣ የብሩኬ ደጋፊን የብላችሁ ሀይሚን አታቋሸሹ እንጂ ያል ነው። እንደው በአንድ ላይ ውደዱ አንልም። የፈለጋችሁትን የመውደድ መብት አላችሁ። ማንም ሰው ማለት ነው፣ አስገድደ እንደዚህ ሁለታቸው ለምናት ወድም አምናም ማለት አይቻልም። ግን የምትወዱትን ወዳችሁ መጥፎ ነገር ካለ ማለት ተቆጠቡ እንጂ ትንንሽ ልጆች ናቸው፣ ትልልቅ ናቸው፣ ሽማግሌ ናቸው ምናምን፣ ሀይሚን በፍቅር ነው የሚወዷት ወይም ደግሞ ብሩኬን በፍቅር ነው የሚወዱ። ማን አለ ማን አለ? አንዳንድ ሰዎች አሉ፣ እውነት ለመናገር ማለት ነው፣ የብሩኬንና የራሳቸውን ፎቶ እያቀናበሩ ይህንንም ማስቆሙ ምንድን ነው። አንዳንዴ መደበቅ የለበትን ነገር አደብቁ። ፔብል ላይ ኮኑ ፖስት እያደረጉ ምናቸው ኔ ፍቅር ምናምን እያሉ ማለት ነው። እና ታዲያ ኔ ፍቅር ማለት እንደ እህት አይታው ነው እንደ ወንድም አይታው ነው። የማይሆን ነገር አትበሉ። እና ሀይሚን ኔ ፍቅር ብሎ የሚፖስተው አይተናናቅ። ገባሽ አደል? ስለዚህ እኔ ከሀይሚም ከብሩኬም ደጋፊዎች ጋር ችግር የለብኝም ችግር ያለብኝ በመጥፎ እያነሱ መጥፎ ነገር ከሚሏቸው ሰዎች ነው እንጂ። ሀይሜንም ደግፉ ብርኬንም ደግፉ ትልቅም ሆኑ ቀጫጫም፣ ትልቅም፣ ወፍራምም፣ ዱባም፣ ቂጣም ምናምንም ሆኖ አይዶን ኪራባው ዛት ግን እንትን አትበሉና አንዳንዴ ይደክመኛል። እግዚአብሔርን የሆነ እኛን ሰውነታችን ሰዎች ብዬ ሳስበው አምታርድና የኔወዶች እዛ ነገር ተቆጠቡ እንጂ እኛ ሰው ከሰው ማንም ሰው በነገራችሁ ላይ ማለት ነው የግልጸብ የለብንም እኔ ከማናችሁም ጋር ከማንኛውም ጋር ዩቱበር የሆነ ደጋፊ ጋር ሆነ ማንም ጋር ጸብም የለብኝም የግል ጸብም የለብኝም ምንም የለብኝም፣ እግዚአብሔር ይመስገን። ግን እኔ ጸቤ ማናቸውን ዩቱበርም ሆነ ማናቸውንም ዘቅዝቃችሁም ሞቱን ስትሉ መስማት አልፈልግም። በተረፈ መልካም ቅን ወዳችኋለሁ ባይ